ስምንት ሺ ካሬ ላይ ያረፈ ኮምፓውንድ መንደሪውን እንጂ ቤቶቹ ተሰርተው የሚያልቁት አራት ሺ ካሬ ላይ ብቻ ነው። ቀሪው አራት ሺው ለእናንተ ለደንበኞቻችን በነጻ የምናበረክተው ሲሆን እሱም የሚሆነው ግሪን ኤሪያ፣ መዋኛ ገንዳ፣ የስፖርት ማዘወተሪያ፣ ባስኬት ቦል መጫወቻ እንዲሁም ደግሞ የህፃናት መጫወቻ የሚሆን ነው ማለት ነው። ሱቆቻችን ደግሞ እዚህ ጋር እንደምታያቸው በፉል ፊኒሽ ከሁለት ነጥብ አምስት ሚሊዮን ብር ጠቅላላ ክፍያ ጀምሮ በስድስት ወር ውስጥ የምናስረክባችሁ ሲሆን፣ ሳይታችን እንግዲህ እንደምታዩት ከአየር ጤና አደባባይ በቅርብ ርቀት ላይ የሚገኝ ሲሆን፣ ሪል ስቴታችን በታላቅ ቅናሽ ለእናንተ ለደንበኞቹ በካሬ 69,500 ብር በ8% ቅድመ ክፍያ ይዞላችሁ መጥቷል ማለት ነው። ሳይታችን የሚገኘው አየጤና አደባባይ ወደ ዓለም ባንክ ሚኒስትሮ መስመር ላይ ነው። ግንባታችን እንደምታዩት እዚህ ጋር ሀምሳ ፐርሰንት ላይ ደርሷል። አጠቃላይ ስምንት ሽካሬ ላይ ያረፈ ኮምፓውንድ መንደር ደርሷል። ግን ቤቶች ሰርተን የምናጠናቅቀው አራት ሽካሬ ላይ ብቻ ነው። ቀሪ አራት ለእናንተ ለደበኞቻችን በነጻ የምናበረክተው ግሪን ኤሪያ፣ መዋኛ ገንዳ፣ የሕፃናት መጫወቻ እንዲሁም የስፖርት ማዘውተሪያ ይሆናል። ሳይቶቻችንን ሙላሳየር ሰላም እንዴት ናችሁ? ቢታንያ እባላለሁኝ የሞኖር ሪል እስቴት የሽያጭ አማካሪ ነኝ። እንኳን ወደ ሞኖር ሪል እስቴት በደህና መጣችሁ። እንግዲህ የመጀመሪያው ጥያቄ የሚሆነው ሞኖር ሪል እስቴት ምንድነው ነው እንግዲህ ሞን ሪል እስቴት ከስሙ ስንነሳ ሞን ማለት ሞሐመድ እና ኒሜር የሚባሉ ሁለት ግለሰቦች በጋራ እየገነቡ የሚገኙት ሪል ስቴት ሲሆን እንግዲህ እነሱ ከዚህ በፊት የቴክስታይል ፋብሪካ ያላቸው እንዲሁም ደግሞ የቤት እቃዎችን ኢምፖርት ኤንድ ኤክስፖርት እያደረጉ የሚያከፋፍሉ ናቸው ማለት ነው። አሁን ደግሞ ስምንት ሺ ካሬ ላይ ያረፈ ኮምፓውንድ መንደር በአየር ጤና አደባባይ ይዞላችሁ ቀርቧል። ስምንት ሺ ካሬ ላይ ያረፈ ኮምፓውንድ መንደር ይሁን እንጂ ቤቶቹ ተሰርተው የሚያልቁት አራት ሺ ካሬ ላይ ብቻ ነው። ቀሪው አራት ሺው ለእናንተ ለደንበኞቻችን በነጻ የምናበረክተው ሲሆን እሱም የሚሆነው ግሪን ኤሪያ፣ መዋኛ ገንዳ፣ የስፖርት ማዘውተሪያ፣ ባስኬት ቦል መጫወቻ እንዲሁም ደግሞ የህፃናት መጫወቻ የሚሆን ነው ማለት ነው። እንግዲህ ሪልስቴታችን ሁለት ብሎኮችን ለሽያጭ አቅርበናል። እነዚህ ብሎኮች ደግሞ ከአስፓልት ዳር ስለሆኑ ከግራውንድ ጀምሮ እስከ አራተኛ ድረስ ሱቆች ያሉን ሲሆን በስድስት ወር ውስጥ የምናስረክባቸው ይሆናሉ። ከአምስተኛ ጀምሮ ደግሞ እስከ 19 ድረስ ደግሞ መኖሪያ ቤቶች ሲሆኑ መኖሪያ ቤቶች ባለ ሁለት መኝታ ና ባለ ሶስት መኝታ ቤቶች ይሆናሉ ማለት ነው። ሪልስቴታችን በታላቅ ቅናሽ ለእናንተ ለደንበኞቹ በካሬ 69500 ብር ፐርሰንት ቅድመ ክፍያ ይዞላችሁ መጥቷል ማለት ነው። ባለ ባለሁለት እና ባለሶስት ምኝታ ቤቶችን ከ97 ካሬ ጀምሮ እስከ 194 ካሬ ድረስ አማራጮችን ይዞላቸው የቀረበ ሲሆን በ8% ቅድመ ክፍያ ብቻ የምትከፍሉትንም አማራጭ አለ ማለት ነው። ይህም ማለት ለምሳሌ 97 ካሬ የምንለው ባለሁለት ምኝታ ጠቅላላ ክፍያው 6 ሚሊዮን ብር ሲሆን የዚህ ቅድመ ክፍያ ደግሞ 500 ብቻ ይሆናል ማለት ነው። ምናልባት ግን 100 መክፈል ለሚፈልጉ ደንበኞቻችን ደግሞ የ30 ዲስካውንት ይኖረናል ማለት ነው። ይህም ማለት ብር የነበረው ጠቅላላ ክፍያ 4.7 ሚሊዮን ብር ብቻ ይሆናል ማለት ነው። በረጅም ጊዜ ደግሞ ቀስ እያሉ እየከፈሉ የቤት ባለቤት ለመሆን ለሚፈልጉ ደንበኞቻችን ደግሞ 50 ፐርሰንት ከወለድ ነጻ የባንክ ብድር አመቻችተናል። ይህም ማለት 97 ካሬ ባለ ሁለት መኝታ 6 ሚሊዮን 700 ሺህ ብር የነበረው በ3.3 ሚሊዮን ብር በ50 ፐርሰንት ብቻ የቤት ባለቤት የሚሆኑበትን አማራጭ ይዘን ቀርበናል። ይህም ማለት በ500 ሺህ ብር ቅድመ ክፍያ በሶስት ዓመት ጊዜ ውስጥ ቀስ እያሉ እየከፈሉ 3.3 ሚሊዮን ብሩን ብቻ ከፍለው ቤቱን ይረከቡ ገንዘቡና ቀሪውን 50%ቱን ግን ቢፈልጉ እየኖሩበት አሊያም ደግሞ አከራይቶት ለ10 ዓመት የሚቆይ ከወለድ ነጻ ባንክ ብድር አመቻችተንላቸዋል። ከዚህ ቀደም እንደነገርኳቸው 97 ካሬ ባለሁለት መኝታው ተጨማሪ የሰራተኛ ክፍል ያለው እንዲሁም ደግሞ ላውንደሪ ሩንም ያካተተ ይሆናል ማለት ነው። አፓርትመንታችን ሚክስድ አፓርትመንት ሲሆን ይህም ማለት ከግራውንድ ጀምሮ እስከ አራተኛ ድረስ ሱቆች አሉ። እነዚህ ሱቆች ደግሞ በስድስት ወር ጊዜ ውስጥ የምናስረክባችሁ ሲሆኑ ፉል ፊኒሽዶች ናቸው። ይህም ማለት ሴራሚክ ንጣፍ እንዲሁም ደግሞ የአልሙኒየም ስራ ሁሉንም ነገር በእኛ ጠላ ሚሊዮን ቀን የምናስረክባችሁ ሲሆን ከ22 ካሬ ጀምሮ ይህም ማለት ከ3 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ30 ፐርሰንት ቅድመ ክፍያ እኛ ጋር ያገኛሉ። ሱቆችን ከ30 ፐርሰንት ቅድመ ክፍያ ይህም ማለት ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ስትገዙ ተጠቃሚ የምትሆኑበት ምክንያት ከዚህ ቀደም እንደነገርኳችሁ ኮምፓውንድ አፓርትመንት ነው። ይህም ማለት 8000 ካሬ ላይ ያረፈ አፓርትመንት ስለሆነ ከ400 በላይ የሚበልጡ አባወራዎች እኛ ጋር ይገኛሉ። ለዛም ሱቁን ከነገበያው ነው የምንሸጥላችሁ ማለት ነው። ቀደም ብዬ እንደነገርኳችሁ አሁን ደግሞ በሞዴል ሳሳያችሁ እዚህ ጋር የምታዩት የአየር ጤና አደባባይ ሲሆን ቀጥታ ይሄ ወደ አለም ባንክና ወደ ቤተ ሊዞን የሚወጣ መስመር ሲሆን እንደምታዩት ከአስፓልቱ አጠገብ ነው ያለው ማለት ነው። ይህ ማለት ከዚህ ከግራውንድ ጀምሮ እስከ አራተኛ ድረስ ሱቆች ያሉን ሲሆን ከአምስተኛ ጀምሮ እስከ 19 ድረስ ደግሞ መኖሪያ ቤቶቹ ሲሆን እዚህ ጋር እንደምታዩት ባለ ሁለት መኝታ ቤቶች መሀል ላይ ያሉ እንዲሁም ደግሞ ባለ ሶስት መኝታ ቤቶች ዳርና ዳር ላይ ይኖራሉ ማለት ነው። እዚህ ጋር እንደምታዩት ደግሞ ቴራስ አለ። ከዚህ አጠገብ ደግሞ አሁን ሌላኛው የሚቆፈረው ደግሞ ይሄን ይመስላል። ይሄኛውም እንዲሁ ከግራውንድ ጀምሮ እስከ አራተኛ ድረስ ሱቆች ያሉ ሲሆን ከአምስተኛ ጀምሮ እስከ 19 ፍሎር ድረስ መኖሪያ ቤቶች ይሆናሉ ማለት ነው። ከዚህ ጀርባ ደግሞ ለወደፊት የሚገነቡ ህንፃዎች ይኖሩናል። መሀል ላይ ደግሞ እንደምታዩት እዚህ ጋር ግሪን ኤሪያ የህፃናት መጫወቻ ይኖረዋል ማለት ነው። እንደምታዩት ግንባታችን በአንድ አመት ጊዜ ውስጥ እዚህ ደርሰናል። ሁለት ሳይቶችን ለሽያጭ አቅርበንላቸዋል። አንደኛው እዚህ ጋር እንደምታዩት የሚቆፈር ሲሆን ሌላኛው ደግሞ ሁለተኛው ከጀርባ የምታዩት ቤዝመንት የመኪና ማቆሚያ እንዲሁም ደግሞ ከግራውንዱ ጀምሮ እስከ አራተኛ ድረስ ሱቆች ያሉን ሲሆን ከአምስተኛ ጀምሮ ደግሞ እስከ አስራ ዘጠኝ ድረስ መኖሪያ ቤቶችን ባለሁለትና ባለሶስት መኝታ ቤቶችን አዘጋጅተንላቸዋል። ሪል እስቴታችን ገና ከጅምሩ ስምንት ሺ ካሬ ላይ ያረፈ ኮምፓውንድ መንደር ለእናንተ ለደንበኞቹ ይዘው ቀርቧል። ግን ቤቶቹ ተሰርተው የሚያልቁት አራት ሺ ካሬ ላይ ብቻ ነው። ሌላው ቀሪው አራት ሺ ደግሞ ለእናንተ ለደንበኞቻችን በነጻ የሚበረከት ሲሆን እሱም የሚሆ ነው ግሪን ኤሪያ፣ መዋኛ ገንዳ፣ የህፃናት መጫወቻ እንዲሁም የስፖርት ማዘውተሪያ ይሆናል ማለት ነው። ቀስ ብለው እየሰሩ ደግሞ መክፈልና እንዲሁም ደግሞ የመኖሪያ ቤት ባለቤት መሆን ለሚፈልጉ ደንበኞቻችን ደግሞ እዚህ እንደምታዩት ከጀርባዬ የሚቆፈረው ጋር በሶስት ዓመት ጊዜ ውስጥ አጠናቀን የምናስረክባቸው ሲሆን ሀምሳ ፐርሰንት ከሁለት ነጻ የባንክ ብድርም አመቻችተንላቸዋል። ሱቆቻችን ደግሞ እዚህ ጋር እንደምታያቸው በፉል ፊኒሽ ከሁለት ነጥብ አምስት ሚሊዮን ብር ጠቅላላ ክፍያ ጀምሮ በስድስት ወር ውስጥ የምናስረክባችሁ ሲሆን እንግዲህ እንደምታዩት ሳይታችን ከአየር ጤና አደባባይ አጠገብ ዋና አስፋልት ዳር የሚገኝ ሲሆን ሱቆቻችን እዚህ ጋር አሁን ያለ ነው። አንደኛ ፎቅ ላይ ሲሆን እንደምታዩት አስፓልት ዳር ነው። በጣም ጽድት ተደርጎ በጣም በሰፋፊ ኮሪደሮች ጀምረናል ማለት ነው። እዚህ ጋር ደግሞ የምታያቸው ሶስት የተለያዩ ሊፍቶች ይኖሩናል። ብትፈልጉ ለሱፐርማርኬት፣ አሊያም ደግሞ ለካፌ እንዲሁም ደግሞ ለቡቲኮች የምታደረጉት ከሀያ አንድ ካሬ ጀምሮ የተለያዩ አማራጮችን ይዘንላችሁ ቀርበናል። እንደምታዩት ፉል ፊኒሽድ ናቸው። ያ ማለት ሁሉንም መብራትም፣ መስታወትም፣ ኤቭሪቲንግ፣ ሴራሚክም በስድስት ወር ውስጥ ነው የምናስረክባችሁ ማለት ነው ነው እንደምታውቁት፣ እንደ ማንኛውም ሪልስቴት የኛ ሪልስቴት ደግሞ ሁሉንም ፋሲሊቲዎች እያሟላ ነው። ይሄም ማለት ምንድን ነው የከርሰ ምድር ውሃ የተቆፈረለት፣ ይሄም ማለት 24 ሰዓት የውሃ አገልግሎት የምታገኙበት እንዲሁም ደግሞ 24 ሰዓት ስታንድ ስታንድባይ የሆነ ጄኔተር እኛ ራሳችን የምንገጥምላችሁ ሲሆን፣ ይሄም ማለት 24 ሰዓት የማያቋርጥ ሊፍቶች ይኖሩናል። ሊፍቶቻችን ደግሞ ሶስት የተለያየ አይነት የሊፍት አይነቶች ሲኖሩን፣ እሱ የኮሜርሻል ለብቻ ነው፣ የመኖሪያ ቤቶቹ ለብቻ ነው። እንዲሁም ደግሞ የእብቃ የተለያዩ ሶስት አማራጮችን አቅርበንላችኋል። ነው ሳይታችን እንግዲህ እንደምታዩት ከአየር ጤና አደባባይ በቅርብ ርቀት ላይ የሚገኝ ሲሆን በአካባቢው ብትፈልጉ የመንግስት ትምህርት ቤት አሊያም ደግሞ የግል ትምህርት ቤቶችን እንዲሁም ደግሞ የእምነት ተቋማትን ብትፈልጉ መስጊድ አሊያም ደግሞ ቤተክርስቲያን፣ ራሶችን በአቀረበው የምታገኙበት እንዲሁም ደግሞ በዋናኝነት ደግሞ የመንግስት መስሪያ ቤቶችን በቅርብ ርቀት ውስጥ የምታገኙበትን አማራጮችን ይዘንላችሁን የቀረብ ነው ማለት ነው። ቀድመው ለሚመጡ አስር ደንበኞቻችን የተለየ ዲስካውንት ስላዘጋጀን ታች ባለው ስልክ ቁጥር ይደውሉ። በሰላማዊ መንደር በምቾት ይኖሩ መሆነ